ማከናወን የተወሰኑ ምስጋናዎችን እናቀርባለን። ብፁዕ አባታችን አዲስ አበባ በቆዩባቸው በቋሚ ሲኖዶስነታቸው ጊዜያቸው የሚሆን አሁንም ባሉት ጊዜያቶች ሁሉ በአዲስ አበባ ያሉትን ባለሀብቶች ብፁዓን አበውን በማስተባበር ወደ ታላቁ ሥራ ፕሮጀክታችን ብዙ ገንዘቦች ገቢ አድርገውልናልና ብፁዕ አባታችንን ከፍ ያለ ምስጋና አቅርቡልን። አንዳንድ ከአዲስ አበባ የመጡ ገንዘቦችን ስነግራችሁ በእርሳቸው አስተባባሪነት እንደሆነ እንድትረዱ እየገለጽ ድጋሚ ብፁዕነታቸውን አመስግኑልን። ለብፁዕ አባታችን ይህ አይመጡ ነው። እግዚአብሔር ያው። በብፁዕ አባታችን አስተባባሪነት ብፁዕ አቡነ ኤልያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሱይዲንና አካባቢው ባለው ሀገረ ስብከት ያሉት አባታችን ከፍተኛ ብር ከሰባት መቶ ሺህ ብር በላይ ደግፈውናልና ብፁዕ አቡነ ኤልያስን በእርግና ዘመናቸው ነው ይህንን ያደረጉልን፣ በእውነት ከፍ ያለ ምስጋና አቅርቡልን። ሕንፃው ተሰርቶ ምን ይውላል ለምን ይውላል ብለው ሲጠየቁ ፍርናታቸው አብነት ትምህርት ቤት ላስፋፋበት ነው። በዛ ተወላጆች ተወልደው አገሪቱን እንዲመርዋት በቤተ በቤተ ክህነቱ በቤተ ውስጥ እንዲያገለግሉ ለማስተማር ፈልጌ ነው ሲሏቸው ሳይውል ሳይውል ደም ሳያድር ነው ሰባት መቶ ሃምሳ ሺህ ብር በአካውንታችን የገባውና ብፁዕ አቡነ ኤልያስን አመስግኑልን፣ በረከታቸውም ይድረሰል። የምንወዳቸው የምናከብራቸው የሚናፍቁን አባታችን ብፁዕ አቡነ መቃርዮስ የምዕራብ ካናዳ ሀገረ ስብከት ከሁለት መቶ ሀምሳ ሺ ብር በላይ ገቢ አድርገውልናል። ደግሞ የአቶ ሸክር ቤተ ክርስቲያን ለማገዝ ቃል ገብተውልናልና፣ ብፁዕ አቡነ መቃርዮስ ስላልዘነጉን ስላልረሱ ከፍ አድርጋችሁ አመስግኑልን። መቼስ ታውቃላችሁ፣ ሰው ቁጭ ሀገር ሲሄድ እዚህ ሀገር ያለው ሁሉ ገንዘብ የሚጠይቀው መስሎት ዘመድን ይጠላል። እሳቸው ግን በዚህ የኖሩ ትዝ ብሏቸው ለማስገንባት ከማኅበረ ቅዱሳን ጋር የገቡትን ሁሉ አስታውሶ ሁለት መቶ ሃምሳ ሺህ ብር በላይ ሌላቡትና ደግማችሁ አመስግኑልን። በረከታቸው ይቆታል። የሀገረ ስብከቱ ሰራተኞች አንድ ወር ደሞዛቸውን ለቀው ለሕንጻው ገቢ አድርገዋልና አመስግኑልን። ብፁዕ አቡነ ኤልሳዕ የሁለት ወር ደሞዛቸውን ስላስገቡ በገንዘብም ረድተዋልና የአድባራት ገዳማት ከዚሁ ከታላቁ ደብር ጀምሮ እስከ ዋርዴር ያሉት ሁሉም ገቢ አድርገውልናል። መጋቤ ሥዩማን ክፍሌ ሞቱማ ከአንድ ሚሊዮን 600 ሺህ ብር በላይ ገቢ አድርገውልናል። ስሙን ቁጥር ብረት በመግዛት በዓይነት። መልአከ ገነት ፍስሀ ቢራራና መጋቤ ኄራን ቀሲስ አለሙ ተሾመ የቅዱስ ያሬድ ሕንጻ ኮሚቴ ጋር በማስተባበር ከሰባ አምስት ገና ተቋቁሞ ገና ብዙ ስራ የሚጠብቀው ነው። ከዛ የክህነት ትምህርት ቤት የሚወጡት አብያተ ክርስቲያናት እንዳይዘጉ የሚያደርገው ፕሮጀክት ለኛም ጭምር ነው ብለው አስቀድመው ታንዘው 75 ሺህ ብር በላይ የሆነ ገቢ አድርገውልናል። አንድ ጠጠር፣ ስድስት ጋሪ፣ ስድስት አካፋ አስገብተውልና በድጋሚ አመስግኑልን። አርአያነት ያለው ተግባር ነው፣ በርቱልን እንላለን። ሊቀ ብርሃናት ወንደሰን ተስፋዬ ንስሀ ልጆቻቸውን በማስተባበር በዓይነትም በገንዘብም ገቢ አድርገዋል። ያድርጓል። አመስግኑልን። ንስሀ ልጆቻቸውን በማስተባበር ቅድም ከላይ ያለውን ጣሪያውን አንድ ሰው ከነ መቀቢዎች ባለሙያዎች ጋር አስተባብረዋል። ቤተ መቅደሱን፣ ቤተ ቅድስቱን፣ ቅኔ ማኅሌቱን ይህን ውጪውን የምታዩትን በቀለም እንዲዋብ ያደረጉት ላይከ ሰላም መርሻ ነጋው ናቸው አይ የሀገረ ስብከቱን ስራ የሁላችን ነው ብለው ደግሞ አስተባብረው ሁለት ቢያጆ አሸዋ አስገልብጠዋል። አስገልጧል አመስግኑልን አቶ አካሉ ቢረዳ እና ቤተሰቦቻቸው በተለይም አብርሃ አካሉ የሚባለው ልጃቸው ጭምር ላደረጉልን አስተዋጽኦ እስካቫተር መስጠት በአንዳንድ ጉዳዮች ላይም በመምከርም ሆነ ስጦታዎችን በመስጠት አገልግለውናልና ከፍ ያለ ምስጋና አቅርቡልን። አቶ በላይነህ ደበበ ከአዲስ አበባ ገንዘብ ረድተውናል። ከፍ ያለ ምስጋና አቅርቡልን። ቅድም አቶ ሰይፉ ወልደ ኪዳን እንደምታውቁት በየዓመቱ የሰኔ ሚካኤል ጾም ላይ ሲውል ብዙም አይመቻቸውም ምእመናን ካህናቱን ለመጋበዝ። ሆኖም ጾምም ሆነ ፍስክም ሆነ ዋዜማውን ያለ ሐሳብ ደግሞ በእሳቸው ላይ ጥሎ የሚኖረው እሳቸው የኔ ስራ ነው ብለው በመስራታቸው ነው። ይህ ብቻ አይደለም። በሁለቱ ታላላቅ በዓላት ከሌላው ጋዘቦት ከሚያደርጉት ስጦታዎች ውጪ እንዲህ ከፍ ያለ ብሮችን ይሰጣሉ። ቅድም 64450 ብር ገቢ አድርገዋል። ለኛ ለህንፃውም ልዩ ልዩ ስጦታዎች ሰጥተዋል። በአይነትም በገንዘብ ከፍ ያለ ምስጋና አቅርቡልን። ለአቶ ሰይፉ ጨርሻለሁ። ሀገረ ስብከቱ ያዘጋጀውን አንድ ስጦታ አለችን። አነስ ብትልም በብፁዕነታቸው ተባርኮ ሲሰጣቸው መልእክቱ ሰፊ ነውና፣ ለእሳቸው በየጊዜው ለሚያደርጉት አድራጎት እውቅና ለመስጠት ብፁዕነቱ ፈቅደውልን እቺ ስጦታ እንዲሰጡልን በትትና ጠይቃለሁ። አቶ ሰይፉ ወልደ ኪዳን ወደዚህ እንዲመጡ ጥሪዬን አስተላልፋለሁ።

ስለ ቅዱስ ሚካኤል ተናግረው አያቁም። በቅዱስ ሚካኤል ሰጥቼ አብረካም ብለው ጊዜያቸውንም ጉልበታቸውንም በእውነት በቀዝቃዜ መንቀሳቀስ አይፈቀድላቸውም፣ እግራቸውን ያማቸዋል። እንደዚሁ ደግሞ ስራቸው ጠንካራ ነው፣ ስብስብ ነው፣ ጊዜ አይሰጥም። በልማቱ ስራ እሳቸው ከፊት ባይቀድሙ ኖሮ እንደዚህ ያምራል ብለን አናስብም።